እንዴት ናቸው? ሰላም ናቸው ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሰዓት ቁም እንግዲህ ብዙ ነጥባት ትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም በጣም ፍቅር ሲባል ተራ ፍቅር አይደለም ትልቅ ፍቅር ነው ያሳያችሁ። እንድ በረታ እንድ ጽናና ነው ያደረጋችሁ። እንደ ልጆቻችሁ ሀዘናችሁን ከእኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሀዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታን ያጽናናል። ፊታችሁ ሳይ በረታው፣ ከሐዘኔ ተፈወስኩ። እንግዲህ እነዚህ ልጆች እንደምታዩት በጣም በጣም ትውት ነው ለመናገር ፈልጌ ሳይሆን በጣም የመሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ሙሽራዮቼ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 የአበባ አበባ ጉንጉን የምናስቀምጥበት ብላችኋለሁ። ያን ከማንበቤ በፊት ግን ቤተሰቦቻቸው የምስጋና መልእክት ስላስተላለፉ ያን ቀድሜ አነባለሁ። በልጃችን ዲቦራና ኦፕራ ድንገተኛ ህልፈተ ህይወት ምክንያት በደረሰብን ከባድ ሀዘንና የልብ ስብራት በመላው ዓለም ያላችሁ በስልክና በተለያየ መንገድ ላጽናናችሁን፣ በተለይም በደቡብ አፍሪካ ያላችሁ ሀዘናችን ሀዘናችሁ የሆነ በማንኛውም አይነት ከጎናችን በመቆም ላጽናናችሁን፣ ለደገፋችሁን ውድ ኢትዮጵያውያንና ኤርትራውያን ወዳጆቻችን በሙሉ በምትወዷቸውና ልጆቻችሁ በሆኑት ልጆቻችን ዲቦራና ኦፕራስም ከልብ እያመሰገንን መልካሙ አምላካችን ልዑል እግዚአብሔር በመልካምነቱ ይባርካችሁ። እናታቸው ሰብለዓለሙና አባታቸው መንግስቴ ታደሰ። ከዚህ በመቀጠል አጭር የህይወት ታሪክ አነብላችኋለሁ። የዲቦራ መንግስቴና የቆጵራ መንግስቴ አጭር የህይወት ታሪክ። ወጣት ዲቦራ መንግስቴ ከእናቷ ሰብለ ዓለሙና ከአባቷ መንግስት የታደሰ እንደ ኢሮፓያን አቆጣጠር በ2001 ዓመተ ምህረት በደቡብ አፍሪካ በብራክባን ተወለደች። እድሜዋ ለትምህርት ሲደርስ ከግሬድ አር እስከ አምስተኛ ክፍል ድረስ በስፕሪንግ ኪሮ ተማረች። ከስድስተኛ እስከ አስራ ሁለተኛ ክፍል ዊት ባንክ ኪሮ ኪሮ ተምራ ያጠናቀቀች ሲሆን የአስራ ሁለተኛ ክፍል መልቀቂያ ፈተና ከፍተኛ ውጤት በማምጣት ፕሪቶሪያ በሚገኘው ቨርሲል ኮሌጅ ኢንተርናሽናል ሎ በማጥናት በድግሪ የተመረቀች ሲሆን፣ ዲቦራ አሁን ደግሞ ማስትሬት ልትጨርሽ ሦስት ወር ብቻ ሲቀራት ምክንያቱ ባልታወቀ ምክንያት በተወለደች በ24 ዓመቷ ህይወቷ አልፏል። ዲቦራ ለቤተሰቦቿ የመጀመሪያ ልጅ ነበረች። ወጣት ኦፕራ መንግስቴ ከእናቷ ከሰብል ዓለሙና ከአባቷ መንግሥቴ ታደሰ እንደ ኢሮፓውያን አቆጣጠር በ2006 ዓ.ም በብራክባን ሳውዝ አፍሪካ ተወለደች። ዕድሜዋ ለትምህርት ሲደርስ ከግሬድ አር እስከ አስረኛ ክፍል ድረስ በኪሮ ብራክፊልድ ተማረች። በ2022 ቤተሰቦቿ ወደ ኢትዮጵያ በመሄድ 11ኛ ክፍልን ከተማረች በኋላ ቤተሰቦቿ ወደ ደቡብ አፍሪካ ሲመለሱ በፕሪቶሪያ ሃይትፊልድ ሃይስኩል ስኩል የ12ተኛ ክፍል ትምህርቷን እየተማረች ማትሪክ ልትወስድ አንድ ቀን ብቻ ሲቀራት በተወለደች በ19 ዓመቷ ምንነቱ ባልታወቀ ምክንያት ህይወቷ አልፏል። ኦፕራ ለቤተሰቦቿ ሁለተኛ ልጅ ነበረች። ዲቦራና ኦፕራ በጣም የሚወደዱ ቤተሰቦቻቸውን የሚያከብሩ ታዛዥና ቅኖች፣ እግዚአብሔርን የሚፈሩ ሳቂታና ተጫዋቾች፣ በትምህርታቸው ጥሩ ውጤት የሚያስመዘግቡ መልካም ወጣቶች ነበሩ። ይህ ሐዘን የመላው ኢትዮጵያውያንና ኤርትራውያን በመሆኑ ለሁሉም እግዚአብሔር አምላክ መጽናናትን ያደርግ እግዚአብሔር አምላክ ለወላጆቻቸው ለአቶ መንግስት የታደሰና ለወይዘሮ ሰብራ አለሙ ልባቸውን እንዲደግፍ ሁላችሁም በጸሎታችሁ አብራችሁ እንድትቆሙ እንጠይቃለን። አመሰግናለሁ። እሺ፣ አሁን ቀጥታ የምንሄደው ስለ ዲቦራና ኦፕራ ከቤተሰቦቻቸው፣ ከዘመዶቻቸው የሚሉት ነገር ይኖራል። ስለዚህ አንድ በአንድ እየመጣችሁ ማለት የምትፈልጉ መስፍኔን ወደዚህ ይመጣና ክብር ለኢየሱስ ይሁን። ኢየሱስ ሕያው አምላክ ነው። እኛ የትንሣኤ ልጆች ነን። እስቲ እኔ የትንሣኤ ልጅ ነኝ እንድትሉ ፈልጋለሁ። ፓስተር እንዳካፍለን። እኛ ትንሣኤን የማናምን ከሆነ ምስኪኖች ነን። አሜን፣ አሜን። ከእግዚአብሔር ቃል ውጭ ሰው ሊያጣና የሚችል ነገር እንደሌለ ስለማመን በዚህ መናገር እፈልጋለሁ። እኛ ሚስኪኖች አይደለን። ኢየሱስ ጌታ ነው። ስለነዚህ ልጆች ስለተወደዱ ልጆች ስለ ኦፕራም ሆነ ስለ ዲቦራ መናገር ከባድ ነው። ምክንያቱም በጣም ጭምቶች፣ ዝምተኞች፣ ሰውን ማሳዘን የማይፈልጉ ቁጥብ ልጆች የነበሩ ናቸው። ለእናትና ለአባቶቻቸው በመታዘዝ በክብር አክብረዋቸው የኖሩ ልጆች ናቸው። ከእኛ በእንደዚህ አይነት ሁኔታ በመለየታቸው እጅግ በጣም እናዝናለን። ነገር ግን እኛ ተስፋ ያለን ሰዎች ስለሆን በአምላካችን በእግዚአብሔር ፊት እጅ እንዳሉ ስለምናምን በዚህ እንጽናናለን። ክብር ለእግዚአብሔር ይሆን እዛ። በመቀጠል መናገር የምፈልገው ቤተሰቦቻቸው ሊቆጫቸው በማይችል ሁኔታ ከሰው ልጆች በብልጫ ዋጋ ከፍለው ያሳደጓቸው ልጆች ናቸው። ነገር ግን የሰራቸው እግዚአብሔር እንዴት እንደምትረዱ አላውቅም። ይህን የእግዚአብሔር ቃል ስለ እናንተ የማስበውን ሀሳብ እኔ አውቃለሁ ይላል። እስቲ አሜን በሉኝ። እስቲ ስለ እኔ የሚያውቅ እግዚአብሔር አለኝ እንድትሉ ፈልጋለሁ። ብዙዎቻችሁ ስለ ራሳችሁ የምታቁ የሚመስላችሁ ከሆናችሁ በጣም ተሳስታችኋል። አንድ የ2 ዓመት ሰው ከዛሬ ሃያ አንድ ዓመት በፊት የት ነበርክ ብላችሁ ብትጠይቁት የሚያውቀው ነገር የለም እውነት ወይስ ውሸት። እንደ ቤተሰብ መርጠን ምንም ብለን የመጣን ሰዎች አይደለንም በሱ በሰራን በእግዚአብሔር ፈቃድ ግን ሰው የሚባል ማነት? ወንድ ሴት ትበልን በህይወት አለን። እንደገና ወደፊት የወሰዳችሁ ማናችሁ ናችሁ? ከዛሬ በኋላ ከሳውት አፍሪካ ሞተ ተብሎ ነገ የምታውቁ ምናውቅ ሰው አለን እስቲ አናውቅም በሉኛ። ታውቃላችሁ ከሚያውቅ ሰው ካለ ቢያሳየን ደስ ይለኛል። ስለዚህ የሚረባን የሚያውቅ እግዚአብሔር አለን። እመኑኝ፣ ይግባንም አይግባንም እንረዳም አንረዳም ስለ እነዚህ ልጆች የሚረባቸውን የሚያውቅ እግዚአብሔር ይህን አድርጓል። ከተስማማችሁ በደንብ አሜን በሉኝ። መጽሐፍ ቅዱስ ላይ ጊዜ እንደወሰድ ኳ ቃለው ፊው ሚኒትስ እግዚአብሔር ቃል ተና ችግር ነው። ክብር ለመንፈስ ቅዱስ ይሆን። ስለ ህዝቅያስ ታስበ ታውቃላችሁ አደለ? ጌታ ሊሰበስበው ፈለገ፣ ግን በብዙ ስንት ዓመት አስጀመረ? አስራ አምስት ዓመት። በአስራ አምስት ዓመት ጭማሪ ውስጥ የመጣው መዘዝ ከባድ ነው። እመኑኝ እግዚአብሔር ስለኛ ያውቃል። ከተስማማችው ከተስማማችሁ በደንብ አሜን በሉኝ። እግዚአብሔር ስለ እነዚህ ልጆች ያውቃል አውቃለሁ፣ ከባድ እንደሆነ አንድ ነገር የተናገረችውን ሰብሌና መንጌ ሳይነካኩ ሄዱ የሚል ቃል ሲናገሩ ሰምቻቸዋለሁ። እንዴት ደስ እንዳለኝ እንዴት እንደ ተጽናናው አውቃለሁ። በሆነ ነገር ውስጥ ገብተው እንዲና እንዲያ ተደረጉ ልጆቻችን ሳይባሉ አለፉ አሉኝ። ክብር ለኢየሱስ ይሁን። እኔ ይሄ ብዙ አጽናንቶኛል። አሁንም ማሳስባችሁ ምለመናችሁ ነገር ቢኖር እንድንጸልላችሁ ፈልጋለሁ። የሰማይ አምላክ ይባርካችሁ። ስላሳያችኋቸው ፍቅር ደግሜ ደጋግሜ አመሰግናችኋለሁ። በዘር በሃይማኖት በምንም በቋንቋ ሳትሳን ላይ እንደዚህ እንደቆማችሁ እግዚአብሔር ስለ እናንተ ይቁም። ተባርካችሁ ቀሩ። በፍጹም መጽናናት ለእናንተ ይሆን። ጌታ ኢየሱስ ይባርካችሁ። መስፈ ሌላ ሰው መናገር የሚፈልግ እንደምን አመሻችሁ። ዲቦራን ሁለት አመት ሆኗት ነው ከኢትዮጵያ ከኔ ጋር የመጣችሁ እና ምን አይነት ይሻት፣ ይቅርታ እና በጣም ተጫዋች ናት፣ ትንሽ ሆና እና በጣም ፍልቅልቅ ናት። ደስተኛ ናት፣ ተጫዋች ናት፣ ከሰው ጋር ትግባባለች፣ ከማንም ጋር መንገድ ላይ ያየችውን ሰው ሁሉ እና ያው ልክ ደርሰን እየገባን እያለን ትዘምራለች እና አንድ ቀን በትራንስፖርት ስለሄድን ትንሽ ደከማቸው ደከማ ትሷን ና እኔ አላቅም የት እንደዘማች መዝሙሩን እና በቃ በቃ ክረምቱ አለፈ የሚለው መዝሙር እና በቃ በቃ ትላለች። እኔ እናሰብህ ነበር ያው ሌላ ሰው የለም እና እና በጣም ተጽናናን ደስ አለን እና በቃ እየዘመርን እኛም ገባን አብረን ማለት ነው። ከዛ በኋላ በቃ እንደዛ ነው ያደገችው። እዚህ በጣም ነው ደስ የምትለው፣ እኛ አካባቢ እስከነበረችበት ሰዓት፣ ብራክባን ላይ እስከነበረችበት፣ ዊት ባንክ እስከምትሄድ ድረስ ማለት ነው እና ሁሌ ሳገኛት ፈገግታዋ ገና ስታይ እንትን ስትል እና ትዝ ይለኛል የዛን ዕለት እና አደገች፣ እዚህ ደረጃ ደረሰች፣ ተማረች። በቃ ከዛ ደግሞ ኦቢ መጣች፣ ተጨመረች እና ደስ አለም እንግዲህ፣ ሁለት ልጆች አገኘ፣ የሚገርሙ ልጆች፣ በቃ አስተማሯቸው። ልክ መስገን እንዳለ በጣም በብዙ ዋጋ ተንሰብስፎ ልጆቻቸውን፣ በጣም እነሱ ለልጆቻቸው በምንም አይነት መልኩ ልጆቻቸውን ማስቀየም አይፈልጉም። እና መንግስቴ፣ እኔ አንዳንዴ ልናገር የምፈልገውን ነገር ስናገር ከመቀመጫው ነው የሚነሳው፣ እና ከመሳሳቱ የተነሳ ደነገጥኩና ተዋለሁ። በጣም ስለሰሩላችሁ እና ደስ ይላል። በቃ እዚህ ደረሱ ተማሩ። ኦፒን ጨረሰች ኦፒን ጨረሰች አሁን እንግዲህ ብለን ወደ ማትሪክ መጣች። በጉግት እየጠበቅን ነበር። ኢየሱስ ጌታ ነው። እግዚአብሔር ግን መልካም ነው። ምና መልካም አምላክ መልካም ነው። ልክ እንደተባለው እሱ ያውቃል። እግዚአብሔር ሳያቅ የሆነ ነገር የለም። ለነሱ ስጦታ አድርጎ ቢሰጥም፣ የነሱ ግን አለ በቃ የነሱ ስላልሆኑ አሁን ተመልሶ ሄደዋል። እነሱ ኃላፊነታቸውን ተወጥተዋል፣ አሳድገዋል፣ አስተምረዋል፣ የሚችሉት አድርገዋል። እና እግዚአብሔር ያበርታቸው፣ እግዚአብሔር ያበርታቸው። አንድ ልጅ የቀራ አላች ነው እሱ ደግሞ ሁሉን ይተካል፣ ሁሉን ይተካል። እግዚአብሔር በእሱ ደግሞ ያጽናናቸዋል። እግዚአብሔር ስለዚህ አመሰግናለሁ። ቲንኪዩ